ይሄኛው እዚህ ምድር ላይ አይመስልም። ዓለምን ካዳረሰ ብዙ አስርተ ዓመታትን ያስቆጠረው ሞባይል ስልክ ይሉት ቴክኖሎጂ እንኳን ገና እዚያ አልደረሰም። ነዋሪዎቿ ችግር ሲያጋጥማቸው ፖሊስ የሚጠሩት የምትመለከቱትን ሲሊንደር በመዶሻ በመደወል ነው። ያም ሆኖ የሚመጣላቸው የፖሊስ ኃይል የለም፣ ምክንያቱም ደሴቷ ያላት አንድ ፖሊስ ብቻ ነው። ከዓለም ርቃ በአስፈሪ ውቅያኖስ ተከባ ብቻዋን ብትገኝም ደሴቷ የሚጠብቃት አየር ኃይል፣ ባህር ኃይል ወይም መከላከያ ሰራዊት የላትም። ኃይል ከተባለ ደወል የሰማ ይኸው አንድ ፖሊስ እየከነፈ ይደርስላታል። ደግነቱ የደሴቷ ነዋሪዎች እርስ በርስ ይተዋወቃሉና ከውጭ የመጣ ኃይል ካልሆነ እርስ በርስ የከፋ ደረጃ የሚያደርስ መጨካከን አያሳዩም። ደወሉ ግን ፖሊስ ለመጥራት ብቻ ሳይሆን ፖሊስ ራሱ ዜጎች ማኅበራዊ ግዴታቸውን እንዲወጡ ለስብሰባ የሚጠራቸው ይህንን ደወል በማጮህ ነው። በአገራችን ለእድር ጥሩምባ እንደሚነፋው ማለት ነው። ደሴቷ ማረፊያ ሆቴል የሚባል ነገር የላትም። እዚህ ከመጡ የእግዜር እንግዳ ብለው አንዱ ቤት ተጠግተው ነው የሚያድሩት። አውሮፕላንና የአየር ማረፊያ ቅንጦት ናቸው። ወደ ደሴቷ መድረሻ ብቸኛው መንገድ የመርከብ ጉዞ ነው። የዚህች ከዓለም የራቀች ደሴት ነዋሪዎች አፍሪካውያን ወይም ያላደጉ የሚባሉ አገራት ዜጎች እንዳይመስሉት እንግሊዛውያን ናቸው። ደሴቷም የእንግሊዝ ንብረት በእንግሊዝ ግዛት ፀሐይ አትጠልቅም መባሉን ሰምተዋል። ይህ ዛሬም ይሰራል። ትሪስታን ዳ ኩንያ ገብተናል። ትሪስታን ዳ ኩንያ በደቡብ አትላንቲክ ውቅያኖስ ከዋናዋ እንግሊዝ በ10000 ኪሎ ሜትሮች ርቀት ላይ የምትገኝ ደሴት ናት። እዚህ ከሆኑና አንዴ ደሴቷን ለቀው ከወጡ የሰው ዘር የሚገኝበትን በጣም ቅርብ ቦታ የሚያገኙት በ2400 ኪሎ ሜትር ርቀት ላይ ነው። ኬፕታውን፣ ደቡብ አፍሪካ። የለም ካሉ ወደ ምዕራብ 3400 ኪሎ ሜትር ይጓዛሉ ብራዚል ደቡብ አሜሪካ። ትሪስታን ዳኩንያ የአራት ደሴቶች ስብስብ ስትሆን ሦስቱ ለሰው ልጅ ለኑሮ ምቹ አይደሉም። የሰው ልጅ የሚኖርባት ብቸኛዋ ደሴት ይህችው ትሪስታንዳኩኒያ ናት። በዚህች የሰው ዘር ዝር ብሎባት በማያውቅ አስፈሪ ደሴት ላይ 240 ሰዎች ይኖራሉ። ሰዎቹ በ 19 ኛው ክፍለ ዘመን ከእንግሊዝ፣ ከጣሊያን፣ ከኔዘርላንድና ከአሜሪካ የመጡ ናቸው። ቁጥራቸው 240 ይሆን እንጂ ሁሉም ከስምንት ቤተሰቦች የተገኙ ናቸው። የመኖሪያ ከተማቸው ኤደንብራ ትባላለች። ትሪስታን ዳኩኒያ ኤርፖርት የላትም። ነዋሪዎቿ ከዓለም የሚገናኙበት ብቸኛው መንገድ የንግድ መርከቦችን በመጠቀም ነው። ከዚህ ደቡብ አፍሪካ ለመድረስ የሰባት ቀናት ጉዞ ይፈጅባቸዋል። ከደቡብ አሜሪካዋ አርጀንቲና ከተነሱም ጉዞ ወደ 14 ቀናት ከፍ ይላል። በዓመት ከአስር መርከብ በላይ ወደዚህ አይመጣም። በወር ከአንድ መርከብ ያነሰ እንደማለት ነው። ያም ሆኖ ወደዚህ የሚመጡ መርከቦች የጫኑትን ዕቃ ለማውረድ ወደ ደሴቷ መጠጋት አይችሉም። የውቅያኖሱ ውሃ ጥልቀት የሌለውና በዐለት የተሞላ በመሆኑ ከደሴቷ ርቀው ለመቆም ይገደዳሉ። አካባቢው በከፍተኛ ንፋስ፣ ወጀብና ማዕበል የሚጠቃ በመሆኑ በወራ አንድ የመጡ መርከቦችም ቢሆኑ መልዕቃቸውን ሳይጥሉ የያዟቸውን ሰዎችና የጫኑትን ዕቃ ሳያወርዱ ያለ ስኬት ሊመለሱም ይችላሉ።